ሰላም አለይኩም ወራህመቱላሂ ወበረካቱ ወድና፣ የተከበራችሁ ቤተሰብ እንደናችሁ? ሰላም ሰላም፣ ክርስቲያን ወገኖች ሁላችሁም ባላችሁበት እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ይጀምሩ ማለት ነው። ነባሮች ላይክ አድርጉ እንዲናችሁልኝ። እንግዲህ የሆነ ቤት ገባውኝና እርግቧ እርግቧ እርግቧ እርግቧ እርግቧ እርግቧ ይላሉ። የት ናት ንግስቷ? እንደዚህ ወይ ጉድ! የት ነኝ ብዬ ደስ ብሎኝ እየት ነኝ ብዬ እንደው ሄጀም ማለቅ ወደዛ ሰፈርና እንደው እየት ነኝ አልኩና የሌላ ቤት ነኝ ያለውት። ማሻአላ ፈኪ ፈኪ ማሻአላ ሚዲያውን ተቆጣጥራለች። በቃ እንደው የሰው ፍቅር ይስጣችሁ ነው እኮ የሚባለው። እንደው የዘንያል የዘንያል እሰው ቤት ሄዶ የዚህን ያህል አምጡ እሷን ፈኪ ፈኪ ፈኪ እርግቧ እርግቧ እርግቧ እኔማ ተሳስቼ ነው እንዲህ ብዬ ራሱ ወጥቼ መልሼ ገባሁ፣ መልሼ ገባሁ፣ መልሼ እዘው ቤት ነኝ አልተሳሳኩም። መረ እንዳው ግር ጥሎኝም ቢሆን ብሄድም እንደ ጉድ እኮ ነው። አንዷ ደግሞ ምን አለች መሰላቸው? ፈኪ የኔ ውዴ፣ እኔ ብርሃን ነሽ አለች። እሺ የህይወቴ ድምቀት፣ የልቤ ተስፋ ነሽ አለች እና ሳም አድርጋ አበባ ሰጣቻት። ፈገግታሽ ያበራል ልክ እንደ ፀሐይ ብላ አበራች። ንግግርሽ ይፈውሳል ልክ እንደ መድኃኒት፣ ፈኪዬ የአህሙ ንግስት አለች። ነባ ደግሞ የአህሙ እህት ብላ ድምድም ባራት ማዕዘን እ እንደው ይቺ ልጅማ በቃ ይቺ ይቺማ የፈኪ ወዳጅ ናት እላችኋለሁኝ። ጉድ ጉድ ጉድ ጉድ እንደው የሰው መውደድ ይስጣችሁ። የቁም ነገር ስናወራ ግን የሰው መውደድ ይስጣችሁ ፈኪ ማለት ነው። ፈኪ በእውነት እድለኛ ነች። ሚዲያውን ተቆጣጥረሸዋል፣ ሚዲያውን ተቆጣጥረሸዋል። ምንም ማስመሰል የሌለበት በእውነት አይበገሬም ፈኪ ማለት ነው። በጣም ነው ደስ ያለኝ። ወላ እኔ ፈኪን በጣም ነው የምወዳት፣ በጣም በጣም ነው የምወዳት። ያኔ ነው ያ ነገር በፊት እራሱ ያ ነገር በሆነበት ሰዓት ራሱ ልክ ከአንሁ በእኔ ላይ እንደሆነ ነበር ስብሰለሰል የነበረውና እንደዚህ ደግሞ አሁን ሰው እንደዚህ የዝህን ያህል ሰው ሲወደድ ደግሞ እጅግ በጣም ደስ ያለኝና መሻላ የሰው መውደድ ይስጣችሁ ሁላችሁንም ማለት ነው። ይችንን እንግዲህ የሰው ሞዴድ ይስጠን ነው የሚባለው። ግን በጣም ደስ ይላል እንደዚህ። ተመልከቱ ግን በሰላም የጠፋችሁ ምን ሆና ነው? እስኪ ፈኪ ፈኪ ተናፍቀሻል፣ በቤትሽ ከች በይልን፣ አትጥፊ ፈኪ። ኮ ባት ጠፋ እንደዚህ ቢሆን እስካሁን የት በደረሰች ነበር ማለት ነው። ግን ፈኪ ተቶላት መጣም ችግሯ ማለት ነው እና በጣም ደስ ብሎኛል። ግጥማችሁ ምናችሁ ፈኪ ፈኪ በቃ አድምቃችሁታልና ደስ ይላል። ፈኪ ደግሞ እንግዲህ አትጥፊ ፈኪሻ፣ አትጥፊ የሴቶች በላይ ጠንበለሏ፣ አትጥፊ እርግቧ፣ አትጥፊ።